ጤና ይስጥልኝ የተወዳችሁና የተከበራችሁ የኢትዮንስ ቤተሰቦች፣ እንደምናላችው ሰላምታችን በያላችሁበት ይረስ። እና አዳዲስ እና ወቅታዊ መረጃዎች አዘጋጅተናል ወደ እናንተ ማድረስ ጀምረናል። ከኢትዮኒስ መረጃዎች ጋር አብራችሁን ጥቆይ ግብዣችን ነው። በቅድሚያም አርስ ዜናችን አሰማለሁ። በአማራ ክልል የተለያዩ አካባቢዎች ከባድ ውጊያ ተቀስቅሷል። የፋኖ አመራሩ አስረስ ማረ ዳምጤ ከምዕራብ ወሎ ከወለጋና ደቡብ ጎንደር አቅጣጫ በርካታ ያግዛዙ ጦር ወደ ጎጃም እየገባ መሆኑን አስታውቋል። የወልቃይት ጠገዴ የሰቲት ሁመራ የብልጽግና አስተዳደር በበኩሉ የሐዘን መግለጫ አውጥቷል። በዚህ ላይ ዝርዝር ይዘናል። የሻቢያ አገዛዝ የኢትዮጵያ መንግስት ለጦርነት አጀንዳው ድጋፍ ለማሰባሰብና ዲፕሎማሲያዊ ዘመቻ አጠናክሮብኛል ማለት ከሷል። የብልጽግና አገዛዝ የኤርትራ መንግሥት ከዋታንጃ ጋር ትብብርና ቅንጅት በመፍጠር እንዲሁም ከሌሎች ታጣቂ ኃይሎች ጋር በመተባበር በመጪው ክረምት ወቅት ከፍተኛ ወታደራዊ ጥቃት ለመፈጸም ስጋጅቷል ማለት ለዓለም አቀፍ ተቋማት ደብዳቤ መጻፍ ተሰምቷል። የሁለቱ ሀገራት መጎነጃጀልና የጦርነት ዝግጅትን በተመለከተም ዝርዝር ይዘናል። የትግራይ ጊዜያዊ አስተዳደር ፕሬዚዳንት ከብልጽግናው መሪ አብይ አህመድ ጋር የክልሉን ግዛት ማስመለስና በተፈናቃዮች ጉዳይ ላይ በሰላም ለመወያየት ቀጠሮ ይዣሉ አሉ። በሌላ በኩል የጠቅላይ ሚኒስትሩ አማካሪ ሚኒስትር ጌታቸው ረዳም በአምስት ሰነፎች የተነሳ የትግራይ ህዝብ ለጦርነት መማገድ መቆም አለበት ሲሉ ተደምጠዋል። በትግራይ በኩልና በፌዴራል መንግስት በኩል ያለው የጦርነት ዝግጅት በተመለከተም አዲስ መረጃ ይዘናል። አብራችሁ ቆዩ፣ ትሰሙታላችሁ። የኬንያ ተቃውሞ የመፈንቅለ መንግስት ሙከራ እንደሆነ የሀገር ውስጥ ሚኒስቴሩ ከሰሱ። የኬንያ የሀገር ውስጥ ሚኒስቴር ጉዳይ ረቡ ሰኔ 18 2017 ዓ ም በመላ ሀገሪቱ የተካሄዱ ተቃውሞ ሰላማዊ መስሎ የታየ የሽብር ተግባርና የመንግስት ለውጥ ለማድረግ የተደረገ ይህ ህገ መንግስታዊ ሙከራ ነው ሲል ወንጅለዋል። ተመልካቾቻችን አብራችሁ ስትቆዩ እነዚህና ሌሎች ትሰማላችሁ። ወደ ዝርዝሩ አልፋለሁ። መልካም ቆይታ ይሁላችሁም። በአማራ ክልል የተለያዩ አካባቢዎች ከባድ ውጊያ ተቀስቅሰዋል። የፋኖ አመራሩ አስረስ ማረ ዳምጤ ከምዕራብ ወሎ ከወለጋና ደቡብ ጎንደር አቅጣጫዎች በርካታ የአገዛዝ ጦር ወደ ጎጃም እየገባ መሆኑን አስታውቋል። በዛሬ ዕለት ከንጋት ጀምሮ በጎጃም ወሎና ጎንደር የተለያዩ አካባቢዎች በአገዛዝ ጦርና በፋኖ ኃይሎች መካከል ከባድ ውጊያ መቀስቀሱን የኢትዮ ኒውስ የመረጃ ምንጮች ተናግረዋል። የፋኖ አመራሩ አስረስማረ ዳምጤ በበኩሉ ከባድ ውጊያ መቀስቀሱን አረጋግጦ ከምዕራብ ወሎና ደቡብ ጎንደር አቅጣጫ አገዛዙ በርካታ ኃይል ወደ ጎጃም እያስገባ ነው ሲል አስታውቋል በጎንደር በኩል 30 ተሳቢ አብይ አህመድ ሰራዊት ሰራዊት ባህር ዳር ገብቶ ወደ ሰሜን ጎጃም እየተሰማራ ነው ያለው አስረስማረም ከወሎ መስመር ደግሞ ከዚህ ከፍ ያለ ቁጥር ያለው የአገዛዝ ጦር መካነ ሰላም ድርሷል ብሏል። በተጨማሪም ከወለጋ አንድ ኮር ወደ ጎጃም በመሻገር ላይ ነው ሲል አስረስ ማረ ዳምጤ አስታውቋል። አስረስ ማረ ዳምጤ በጎጃም ቀጠና የሚንቀሳቀሰውን የፋኖ ኃይል ማዳከም የጠላት አዲስና አስቸኳይ እቅድ ነው። ዛሬ ከሌሊቱ 10 ሰዓት ጀምሮም ሁለት ክፍለ ጦር ብቻ በአራጤ ሞጣ ከተማ፣ በዋሸራ፣ በፍልቅልቅ ከሞጣ በስቴ መስመር፣ በአስተሪዮ ግንባሮች ከፍተኛ ትንቅንቅ እያደረገ ይገኛል ሲል ነው ያስታወቀው። አስረሳክሎም ጊዜው ለአርሶ አደሩ የዘር ወቅት መሆኑን አስመልክቶ ዘመቻ የከፍተው አገዛዙም በእርሻ ላይ ያሉ አርሶ አደሮችን በመድፍና በሌሎች ጅምላ ጨራሽ መሳሪያዎች እየጨፈጨፈ ነው ብሏል። ከባድ ውጊያ በተመለከተ ታዲያ የፋኖ አመራሩ አስረስማረ ዳምጤ ቀጠናዊ አካባቢውን ጨምሮ ማንኛውም ጥቃት ለመመከስ ዝግጁ የሆኑ ሁሉም ክፍለ ጦሮቻችን ከኮማንዶ ክፍለ ጦር ጋር በመናበብ የአብይ አህመድ አገዛዝን በራሱ ቋንቋ እያናገሩት ይገኛሉ ብሏል። የድልና የምርኮ ዜናዎች በየሳምንቱ መጨረሻ ቀናት አየር መያዛቸው አይቀርም ሲልም አስታውቋል። በጎጃም ቀጠና አስረስማረ ከጠቀሳቸው አካባቢዎች ተጨማሪ በጅጋ ዝምብድ እንዲሁም በቋሪት ብር አዳማ አቅጣጫ እንዲሁም በሰከላ አጃሊናና በቡር የቁጭና ቤሎች አካባቢዎች ውጊያዎች እየተደረጉ እንደሚገኙ የኢትዮንስ የመረጃ ምንጮች ነግረውናል። በውጊያዎችም ከፍተኛ ሰብዊና ቁሳዊ ጉዳት ተመዝግቧል የተባለው በተያያዘ በምስራቅ ጎጃም ዞን ደብረ ማርቆስ ከተማ የፋኑ ኃይሎች የፈጸሙ ጥቃት የቀድሞው የደብረ ኤልያስ ወረዳ ኃላፊና የአሁኑ የዞኑ ፖሊስ መረጃ ኢንስፔክተር ዘላለም ጥላውን መገደሉ ታውቋል። ኢንስፔክተር ዘላለም ሰኔ 19 ቀን 2017 ዓ.ም ከረፋዶ 5 ሰዓት ገደማ በደብረ ማርቆስ ከተማ ሙሉ ሆቴል አካባቢ በፋኖ በተፈጸመበት ጥቃት መበገደሉ የታወቀው በተመሳሳይ በደቡብ ጎንደር ዞን ደራ፣ ፎገራ እና አስቴ ወረዳዎች የተለያዩ አካባቢዎች ውጊያ መቀጠሉን የፋኖ የመረጃ ምንጮች ተናግረዋል። ባለፉት ቀናት ሲደረግ የቆየ ውጊያ ዛሬም ከንጋት ጀምሮ ቀጥሏል ያሉት የመረጃ ምንጮች በውጊያው ሰብአዊና ቁሳዊ ጉዳት እየደረሰ ነው ብለዋል። በተመሳሳይ በሰሜን ወሎ ዞን መቄት፣ ላስታ እና ቆቦ ቀጠናዎች በአገዛዙ ጦርና ፋኖ ኃይሎች መካከል ውጊያ እየተደረገ እንደሚገኝ ታውቋል። በተመሳሳይ በሰሜን ሸዋ ዞን ሞረትና ጅሩ ወረዳ ይጎፍ አካባቢ ከጥዋት ጀምሮ ከባድ ውጊያ አለ ሲሉ የአካባቢው የመረጃ ምንጮች ለኢትዮ ኒውስ ተናግረዋል። ውጊያው የመረጃ እስከጠናከረበት ጊዜ ድረስ የቀጠለ በመሆኑ የጉዳቱ መጠን በውል ለማወቅ አልተቻለም ነው ያሉት የመረጃ ምንጮቻችን አገዛዙ ከሰሞኑን በየወረዳው ኃይሉን ሲጠረንፍ እና ከክልሉ ወጣ ነው የሚል ሀሰተኛ መረጃዎች ሲያሰራጭ ቆይቶም ዛሬ መጨረሻ ያለውን ዘመቻ ማስጀመሩን የታወቀው አገዛዙ ለከፍተው ለዚህ ዘመቻ መከላከያ፣ አድማ ብተና፣ መደበኛ ፖሊስ፣ ሚኒሻና ሰላም አስከባሪ የተባሉ አደረጃጅቶች ሁሉም በጥምር አሰልፏል ተብሏል። አገዛዙ ከወታደራዊ ዘመቻ ጎን ለጎን ሰኔ 22 2017 ዓ ም ደብረ ብርሃን ከተማን ጨምሮ በተለያዩ ከተሞች ብልጽግናን የሚደግፍ ጽንፈኛውን የሚወግዝ ያለውን ሰልፍ ለማድረግ እየተዘጋጀ እንደሚገኝ ኢትዮኒስ የመረጃ ምንጮች አረጋግጠዋል። ለዚህም ሰልፍ ሲባል የብልጽግና አባላት፣ የሴፍትኔት ተጠቃሚዎችና ሌሎች አደረጃጅቶች ተሰልፈው ተሳታፊዎች ይዘው እንዲገኙ ኮታ ተጥሎባቸዋል ተብሏል። በሌላ በኩል የወልቃይት ጠገዴ ሰቲት ሁመራ የብልጽግና አስተዳደር የሀዘን መግለጫ አውጥቷል። በወልቃይት ጠገዴ ሰቲት ሁመራ የብልጽግና አስተዳደር ጠገዴ ወረዳ የወጣው የሀዘን መግለጫ የወያኔ መንገድ ጠራጊ የጠላት ኃይሎች ሲል በጠራቸው ታጣቂዎች የተገደሉ ሚኒሻዎችን በተመለከተ መሆኑ ታውቋል። በወልቃይት ጠገዴ ሰቲት ሁመራ ዞን በጠገዴ ወረዳ ጎቤ ቀበሌ ንጹሐን አርሶ አደሮቻችን በታጠቁ የጠላት ኃይሎች በደረሰባቸው ጥቃት ሕይወታቸው አልፏል ያለው መግለጫው፣ ጥቃቱ የታሪካዊ ጠላቶቻችን የወያኔ መንገድ ጠራጊ የጠላት ኃይሎች በሐሳብ ትግል ማሸነፍ ያልቻሉትን በጠመንጃ ለማስፈጸም ለማንነታቸውና ለወሰናቸው የሚፋለሙትን ንጹሐን አርሶ አደሮቹን በየቀበሌው እየገቡና አድፍጠው ጥቃት በማድረስ እየገደሉ ነው ሲል ወንጅሏል። የብልጽግና አስተዳደር የወያኔ መንገድ ጠራጊ የጠላት ኃይሎች ሲል ጠራቸውን አካላት ማንነት ባይገልጽም ከቀናት በፊት የፋኑ ኃይሎች በጠገዴ ወረዳ ጎቤ በተባለው አካባቢ በከፈቱ ጊያ ከ15 በላይ ያገዛዙ የሚንሻ አባላት መገረላቸው መዘገባችን ይታወሳል። የአስተዳደሩ የሀዘን መግለጫ አክሎም ሕይወታቸውን ያጡ አርሶ አደሮች የአማራን ማንነትና የወሰን ጥያቄ ዳር ለማድረስ ተልእኮ ለማስፈጸም ደከመ የሰለቼ ሳይሉም ከፊት ሁነው ቀን ከሌት ሲተጉ የነበሩ ናቸው ብሏል። የሀዘን መግለጫው ተጎጂ አርሶ አደሮች ናቸው ካለ በኋላ ቀጥሎ ደግሞ በአስተራሩ በሰፊው የሚነገርለት የተከዚ የዘብ አካላት መሆናቸውን ይጠቅሳል። የወልቃይት ጠገዴ ሰቲት ሁመራ የብልጽግና አስተራር በመግለጫው ከዚህ በኋላ የጸጥታ ኃይላችን ጠላትን እንደማይታገስና ጥብቅ እርምጃ እንደሚወስድ እናረጋግጣለን ሲል በፋኖ ኃይል ላይ መዛቱም ተሰምቷል። የሻቢያ አገዛዝ የኢትዮጵያ መንግስት ለጦርነት አጀንዳው ድጋፍ ለማሰባሰብ ዲፕሎማሲያዊ ዘመቻ አጠናክሮብኛል፣ አለም በሌላ በኩል የብልጽግናው አገዛዝ የኤርትራ መንግስት ከህዋት አንጃ ጋር ትብብርና ቅንጅት መፍጠር እንዲሁም ከሌሎች ኃይሎች ጋር በመተባበር በመጪው የክረምት ወቅት ከፍተኛ ወታደራዊ ጥቃት ለመፈጸም ተዘጋጅተዋል ማለት ለዓለም አቀፍ ተቋም የክስ ደብዳቤ ማስገባት ተሰምቷል። ኤርትራም የኢትዮጵያ መንግስት ለጦርነት አጀንዳው ድጋፍ ለማሰባሰብ የከፈተው ዲፕሎማሲያዊ ዘመቻ አጠናክሮብኛል ስትል ከሳለችም የኢትዮጵያ መንግስት ባለፉት ቀናት ኤርትራን የሚከሱ ደብዳቤዎችን ወደ ተባበሩት መንግስታት ድርጅት ዋና ጸሐፊና የሀገር መሪዎች ልኳል ማለት ነው። ወቀሰዋን ያቀረበችው የኢሳይያስ አፈወርቂ አገዛዝ ይህን ክስ በኢትዮጵያ ላይ ያቀረበው ትላንት፣ ሐሙስ ሰኔ 19/2017 ዓ ም በማስታወቂያ ሚኒስቴር በኩል ባወጣው መግለጫ ነው። የሀገሪቱ መንግስት መግለጫ ኢትዮጵያ ግጭት ምክንያት ለማሳበብና ለመቀስቀስ ያሰት ባንዲራ እያውለበለበች ነው የሚል ክስን አቅርቧል። በተለይም ደግሞ ባለፉት ጥቂት ቀናት ውስጥ የኢትዮጵያ መንግስት በኤርትራ ላይ የከፈተው ዲፕሎማሲያዊ ዘመቻ አጠናክሯል ብሏን። የኤርትራ መንግስት ክስ የዲፕሎማሲያዊ ዘመቻ ወደ ተባበሩት መንግስታት ድርጅት ዋና ጸሐፊ እንዲሁም ለበርካታ ለሀገርና መንግስት መሪዎች ደብዳቤዎችን መላክን ያካተተ እንደሆነ በመግለጫው ላይ ጠቅሷል። የተጻፈው ደብዳቤ ኤርትራን በተደጋጋሚ ትንኮሳዎችን እንዲሁም በኢትዮጵያ ሉዓላዊነትና የግዛት አንድነት ጥሰቶች የሚሆነ ጅል እንደሆነ የአገሪቱ መንግስት መግለጫ አስፍሯል። የኢትዮጵያ መንግስት ይህን አይነት ይዘት ያለው ደብዳቤ ለዓለም አቀፍ ማህበረሰብ ስለመጻፉ ግን በይፋ አልተገለጸም። ቢቢሲ ታዲያ እና የተለያዩ ሚዲያዎች ከውጭ ጉዳይ ሚኒስቴር ቃል አቀባይ ጭምር ለማጣራት ያደረጉት ጥረት አልተሳካላቸውም። ይሁን እንጂ ለመንግስት ቅርበት ያላቸው የበይነ መረብ መገናኛ ብዙሀን የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ የኤርትራ መንግስት በተመለከተ ለዓለም አቀፍ ማህበረሰብ ደብዳቤ ማሰራጨቱ ተዘግቧል። ከዘገባዎቹ ጋር የተያዘ ምስልና ደብዳቤው ላይ ባለፈው ሳምንት አረብ ሰኔ 2017 የተጻፈ መሆኑን የሚያመለክት ሲሆን በኤርትራ መንግስት የተጠቀሰው ተደጋጋሚ ትንኮሳዎችን የሚፈጸምና የሉዓል አይነትና የግዛት አንድነት ጥሰቶችን የሚመለከት አረፍተ ነገሮች ተካቶበታል። በ2010 የኢትዮጵያና ኤርትራ ስምምነት መፈጸም ተከትሎ የወጡ በጎ ለውጦችን የሚያስታውሰው ደብዳቤውም በዚህ ወቅት ከአስመራ በኩል የታየው የመጀመሪያ ምላሽ አበረታሽ እንደነበረ ይገልጻል። ነገር ግን የሰሜን ኢትዮጵያ ጦርነት ኢትዮጵያን ለማዳከም እንደ እድል ተመልክቶታ ነበረ የሚለውና በዚህም የኤርትራ መንግስት የከሰው የብልጽግና አገዛዝ የፕሪቶሪያ ስምምነት መፈረም ተከትሎም ከጊዜ ወደ ጊዜ ጠበኛ አቋም መያዝ ጀምሮብኛል ሲል ይከሳል የውጭ ጉዳይ ሚኒስቴር። በተጨማሪም የኤርትራ መንግስት ከዋት አንጃ ጋር ትብብርና ቅንጅት መፍጠር እንዲሁም ከሌሎች ታጣቂዎች ኃይሎች ጋር በመተባበር በመጭው ክረምት ወቅት ከፍተኛ ወታደራዊ ጥቃት ለፈጸም ተዘጋጅተዋል ማለትም እንደሆነ ወንጀለም በዘገባዎች ላይ ተመላክቷል። እንደ ዘገባዎች ከሆነ መንግስት የዓለም አቀፉን ማህበረሰብ በአፍሪካ ቀንድ ሰላም እንዲረጋገጥ የኢትዮጵያ ሉዓላዊነትና የግዛት አንድነት እንዲያከብር በኤርትራ መንግስት ላይ ግፍ ዝግጅት እንዲያደርጉ ነው ጥሪ ያቀረበው። የኤርትራ መንግስት ተወክሉ ትናንት በወጣው መግለጫ የኢትዮጵያ መንግስት የጻፈው ደብዳቤ የተለመደ ማደናገሪያ ነው ሲል ጠርቶታል። የዲፕሎማሲ ዘመቻ ዓለም አቀፉን ማህበረሰብ ማታለልና በዚህም ረጅም ጊዜ ሲብላላ ለቆየው የጦርነት አጀንዳው ድጋፍ ማሰባሰብን ዓላማ ያደረገ ደብዳቤ ነው ማለት የብልጽግናን ደብዳቤ አጣጥሏል። ታዲያ የኢሳያስ አፈወርቂ መግለጫ እውነታው ግን የኢትዮጵያን ገዥ ፓርቲ ብልጽግና የኤርትራ ወደቦችን በተቻለ መጠን በህጋዊ መንገድ አስፈላጊ ከሆነም በወታደራዊ መንገድ ለመውሰድ በሚል ላለፉት ሁለት ዓመታት በግዴለሽነት አላስፈላጊ መግለጫዎችና ተንኳሽ ጦር ሰበቃ ውስጥ እየገባ ነው ብሏል። የኢትዮጵያ መንግስት የጦር መሳሪያዎች ግዥ ላይም ተሰማርቷል፣ ይህም ዓላማዊ የእኛን ለመውጋት ነው ብሏል። ይህም የኤርትራ መንግስት መግለጫ የወጣው በአዲስ አበባና አስመራ ባለስልጣናት አንዳቸው ሌላኛቸውን ኢላማ ያደረጉ ንግግሮችን እያሰሙ ባሉበት ወቅት ነው። የኤርትራ ፕሬዚዳንት ሳያስ አፈወርቂ ባለፈው ግንቦት ወር በተከበረው የሀገሪቱ 34ኛ የነፃነት በዓል ላይ ባደረጉት ንግግር በኢትዮጵያ መንግስትና በገዢው ብልጽግና ፓርቲ ላይ በግልጽ ወንጀላዎችን አቅርበዋል። የአገሪቱ ፊልድ ማርሻል ጨምሮ የተለያዩ ሚኒስትሮችና ካድሬዎች በአሁኑ ሰዓት ሳያስ አፈወርቂ አሰራር ኢትዮጵያ ሊያፈርስ ነው፣ ከህወሓት ከፋኖና ከኦሮሞ ነፃነት ጦር ጋር ሆኑ ሊወጋን ነው ማለት ሰፊ የፕሮፓጋንዳ ስራ እየሰሩ ይገኛሉ። ለዚህም የሚያስችላቸውን ለዓለም አቀፍ ተቋማት ጭምር ልንወረር ነው ጦርነት ሊመጣብን ነው እኛም ለመመከት ተዘጋጅተናል፣ የሚል ደብዳቤዎች ጭምር ማስገባታቸውን ነው የተሰማው። የትግራይ ጊዜ አሰራር ፕሬዚዳንት ከብልጽግና መሪ አብይ አህመድ ጋር የክልሉን ግዛት ማስመለስና በተፈናቃዮች ጉዳይ ላይ ልወያይ ነው አሉ። በሌላ በኩል የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ በአምስት ሰነፎች የተነሳ የትግራይ ህዝብ ለጦርነት መማገድ መቆም አለበት ብለዋል። በትግራይ ክልል ዳግም ጦርነት የማገርሸቱ ጉዳይ በሰፊ ሁኔታ እየተስተጋባ ነው። ጦርነቱ ድጋሜ ሊካሄድ የመሆኑ ጉዳይ አቀር ያደረጉ ጉዳዮች ደግሞ በስፋት አጠናቅረው ቀጥለዋል። የፌዴራል መንግስት ነዳጅ ወደ ትግራይ እንዳይገባ ማገዱን፣ በዚህም በክልሉ ለሚፈተኑ ተማሪዎችና አጠቃላይ የስራ እንቅስቃሴ ማቀላጠፍ እንዳልቻለም ከክልሉ ጽህፈት ቤቶች ለፌዴራል መንግስት ጻፉ ደብዳቤዎች ይፋ አድርገዋል። በፌዴራል ብልጽግናና በሕወሓት መካከል የተፈጠረው መካረር ወደ ግልጽ ወታደራዊ ዝግጅት ያደገ ሲሆን ችግሮች ከጦርነት ውጭ ለመፍታት የሚደረጉ ጥረቶችን ማስፈራሪያና ዛቻ የተሞላባቸው አንዱ አንዱ ላይ ይደረምሳሉ የሚል ሆኗል። በሌላ በኩል በጊዜያዊ አስተዳደሩና የፌዴራል መንግስት መካከል ያለው ግንኙነት ሰላማዊ ይመስላል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ታዲያ ከጠቅላይ ሚኒስትር አብይ አህመድ ጋር በመገናኘት ተፈናቃዮችን ወደ ቀያቸው እንዲመለሱ ለማስቻልና በወራሪ ኃይሎች የተያዙ ያሏቸውን የክልሉን አካባቢዎች ነፃ ማውጣት በሚሉ አጀንዳዎች ዙሪያ ቅድሚያ ሰጠው እንደሚወያዩ ወቁልኝ ብለዋል። ጄኔራል ታደሰ ወረደ በክልሉ እያጋጠመው ያሉት ተግዳሮቶች እና ችግሮች በዘላቂነት ለመፍታት ከፌዴራል መንግስት ጋር የፖለቲካ ውይይት እንዲደረግ እንጠይቃለን ብለዋል። ፕሬዚዳንቱ ይህን የተናገሩት የተባበሩት መንግስታት ድርጅት የልማት ፕሮግራም የአደጋ እና ዝግጁነት ቢሮ ምክትል ዳይሬክተር ቱርባን ሳሌህ የተመራሉ ወቅት ትናንት ሰኔ 19 ቀን 2017 ዓ ም በመቀለ ጽሕፈት ቤታቸው ተቀብለው ባነጋገሩበት ወቅት ነው። ጄኔራል ታደሰ ከሉካኑ ጋራ በነበራቸው ውይይት ወደ ጦርነት እንድንገባ የሚያደርገን ምክንያት የለም ሲሉ የገለጹ ሲሆን ተፈናቃዮች ወደ ቀያቸው እንዲመለሱ ለማድረግና የክልሉን የግዛት አንድነት ለማስጠበቅ ከፌዴራል መንግስት ጋር በቀጣይ የተቀራርቦ መስራት ያስፈልጋን ሲሉ ተደምጠዋል። የፕሬዚዳንት ጽፈት ቤት በመረጃውን እነዚህን አጀንዳዎች ቅድሚያ ሰጥተው ከአብይ አህመድ ጋር እንደሚወያዩ ቢያስታውቅም ውይይቱ መቼ እንደሚደረግና በእርግጥም ቀጠሮ የተያዘበት ነው ወይ የሚለውን ግን ግልጽ አላደረጉም። በሌተራል ጀነራል ታደሰና በኢትዮጵያ ከተመድ ልማት ፕሮግራም ልኡካን ቡድን መካከል የተደረገው ውይይት በትግራይ ክልል ወቅታዊ ሁኔታና በፕሪቶሪያ የሰላም ስምምነት አፈጻጸም ዙሪያ ላይ ትኩረት ያደረገ ነበር ተብሏል። ታደሰ ወረደ በውይይቱ ታዲያ በፕሪቶሪያ የሰላም ስምምነት አፈጻጸም የሚሆን አጠቃላይ በትግራይ የደህንነት ዋስትና በአስተማማኝ ሁኔታ ለማረጋገጥ በትግራይና በፌዴራል መንግስት መካከል ፖለቲካዊ ውይይት እንዲደረግ ጊዜው ያሰራሩ ጥያቄ እንደሚያቀርብ መግለጻቸውንም ጽሕፈት ቤታቸው አስታውቋል። የፕሪቶሪያ ሰላም ስምምነት በዋናነት አውዳሚ ጦርነት ለማስቆምና በዘላቂነት ሰላም ለማረጋገጥ የተፈረመ ነበር የሚሉት ጄኔራል ታደሰ ወረደ፣ ነገር ግን በፌዴራል መንግስቱ በኩልም ተፈናቃዮቹ ወደ ቀያቸው እንዲመለሱና የክልሉ ግዛት ኃይሉ ሉዓላዊነት እንዲረጋገጥ ባለማድረጉ አሁን ትልቅ ክፍተት ተፈጥሯል ብሏል። ታደሰ ወረደ በነበራቸው ታዲያ የቀድሞ ተጎጂዎችን ትጥቅ ማስፈታትና ወደ ህብረተሰቡ መልሶ መቀላቀል ወይም ዲዲአር በተመለከተ በሰጡት ማብራሪያ የቀድሞ ተዋጊዎች እየተሰጣቸው ያለው ገንዘብ ወደ ህብረተሰቡ እንዲቀላቀሉ የሚያግዝ እንጂ እንዲቋቋም የማስችል አይደለም በማለት ቅሬታቸውን አስደምጠዋል። በሌላ በኩል እሳቸው ስልጣን የተቀበሏቸው አቶ ጌታቸው ረዳ በክሉ ውጊያ እንደሚመጣ እየተናገሩ ነው። አቶ ጌታቸው ረዳ በአምስት ሰነፎች የተነሳ የትግራይ ህዝብ ለጦርነት መማገድ የለበትም ሲሉ ዛሬ ተናግረዋል። አንድ ፓርቲ ውስጥ ያሉ አምስት ሰነፎች ሲሉ የጠሯቸው ግለሰቦች የትግራይን የህልውና ችግር ውስጥ ከተውታል ሲሉ የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ አቶ ጌታቸው ረዳ ዛሬ ተናግረዋል። አቶ ጌታቸው ረዳ ይህን ያሉት ታዲያ ሴንተር ፎር ሪስፖንሲብል ኤንድ ፒስፉል ፖለቲክስ የተሰኘ ድርጅት በአዘጋጀው ውይይት ላይ ያደረጉት ንግግር ነው። ድርጅቱ ከአዲስ አበባ ዩኒቨርሲቲ ጋር በመተባበር ሰላም፣ ዲሞክራሲና ልማት በትግራይ እድሎችና ፈተናቸው የሚል ዛሬ ውይይት አካሂዷል። በዚህ ውይይት መድረክ ላይ አቶ ጌታቸው ረዳ፣ የሰላም ሚኒስትር አቶ መሐመድ እንሪስ፣ እንዲሁም በርካታ የተለያዩ ፖለቲካዊ አቋም ያላቸው የትግራይ ፖለቲከኞችና ተጽዕኖ ፈጣሪዎች እየተሳተፉ ነው ተብሏል። ውይይት መድረኩ ላይ ንግግር ያደረጉት ጌታቸው ረዳ ፖለቲካ ውስጥ ከገባን ጀምሮ እንዲህ ያሉ ውይይቶች ሲካሄዱ ቆይተዋል ይላሉ። አሁን ከመቼም ጊዜ በላይ የትግራይ ሕዝብ ሰላም ያስፈልገዋል ያሉ ሲሆን ሕዝቡ አሁን የህልውና አደጋ እንደተጋረጠበት ሆኗል ብለዋ። አሁን የትግራይ ሕዝብ ልማት ይቆይለት ያሉት አቶ ጌታቸው መልማት ችግር የለውም ግን ሕዝቡ የህልውና አደጋ ተጋርጦበታል ብለዋ። አምስት እና ሰባት የሆኑ ሰነፍ ሰዎች የትግራይን ሕዝብና ወጣቱን ወደ ጦርነት የሚማግሩበት ሁኔታ መቆም አለበት። ለዚህ ደግሞ ዲሞክራሲ የግድ ይላል ሲሉም ተደምጠዋል። ይህ መድረክ እነዚህ ጥቂት ሰነፎችን በቃችሁ የሚል አይነት ጠንካራዊት የሚደረግበት የመጀመሪያው መድረክ ይሆናል ማለት አቶ ጌታቸው ረዳ በመድረኩ ላይ አቋማቸውን አንጸባርቀዋል። በዚህ የውይይት መድረክ ላይ በመክፈቻ ንግግር ያደረጉት ሌላው የሰላም ሚኒስትር ናቸው የተሰኙት አቶ መሀመድ እንድሪስ በትግራይ ፖለቲካም ሆነ በአገሪቱ ያሉ የፖለቲካ ሂደቶች ላይ አብዛኛው ከፊት ወጣቶች አይመጡም ያሉ ሲሆን ይህ አይነቱ ውይይት ግን ወጣቶች ወደፊት እንዲመጡ ያስችላምባይ ናቸው። በትግራይ ፖለቲካ ውስጥ ይህ የዛሬው ውይይት ታሪካዊ የሆነ ውይይት እንደሚሆን አልጠራጠርም ሲሉ ተደምጧል። ነገር ግን ታሪካዊ የሚያደርገው ምን ጉዳይ እንደሆነ አልተነገረም። ጦርነት ይብቃለ ማለት ድፍረት ይጠይቃል የሚሉት ሚኒስትሩም ሰላም ማለት ድፍረት ይጠይቃል፣ ከጦርነት የሚያተርፍ ህዝብ የለም ሲሉ መንግስታቸው ጦርነት እንደማይፈልግ ሲዝቱ ተደምጠዋል። በውይይቱ ላይ ታዲያ የህዋስ ሰዎችን ጨምሮ የጊዜ አስተራርሰቦች ሰዎች መገኘት አለመገኘታቸው ግን አልታወቀም። የኬንያ ተቃውሞ የመፈንቅለ መንግሥት ሙከራ እንደሆነ የአገር ውስጥ ሚኒስትሩ ጉዳዩ ተናገሩ። የኬንያ የአገር ውስጥ ጉዳይ ሚኒስትር ረቡዕ፣ ሰኔ 18 2017 በመላ አገሪቱ የተካሄደውን ተቃውሞም ሰላማዊ መስሎ የታየ የሽብር ተግባርና የመንግስት ለውጥን ለማድረግ የተደረገ ህገ መንግስታዊ ሙከራ ነው ብለውታል። ቢቢሲ ሚኒስትሩ ቢያንስ አስር ሰዎች በተገደሉበት ተቃውሞ ፖሊስ ከፍተኛ ኃይል ተጠቅመዋል መባሉን ሲያስተባብሉ ተደምጧል ይላል ኪፕቹምባ ሙኮርሜ የጸጥታ ተቋማት ከፍተኛ የሆነ ትንኮሳቢ ገጥማቸውም ላሳዩት አስደናቂ ትግስት እና የተካሄደውን የመፈንቅለ መንግስት ሙከራ በማክሸፍ ላደረጉት እገዛ አመስግነዋል ተብሏል። ረብ ሁለት በተካሄደው ተቃውሞ ከተገደሉት አስር ሰዎች በተጨማሪ 300 የፖሊስ አባላትን ጨምሮ ከመቶ በላይ ሰዎች ጉዳር ንደረሰባቸው ሚኒስትሩ ተናግረዋል። በሰላማዊ ተቃውሞ ስም የተካሄዱ ጥቃቶች፣ ዘረፋ፣ ወሲባዊ ጥቃቶች እንዲሁም ውድመት የተፈጸመበት ጭቃን የተሞላበት ወንጀል እናዋግዛለን ብለዋል። ሚኒስትሩም ቁልፍ የመንግስት ተቋማትና ቢሮዎች በተቃውሞው ኢላማ መደረጋቸውን የገለጹት ሚኒስትሩ ዘጠኝ ፖሊስ ጣቢያዎች ላይ ጥቃት መፈጸሙንና ከእነዚህ ውስጥም አምስቱን ሰብረው በመግባት አምስት የጦር መሳሪያዎች ተሰርቀዋል ብለዋል። ከዚህ በተጨማሪም ንብረትነታቸው የፖሊስ የመንግስትና የሰላማዊ ሰዎች የሆኑ በርካታ አሽከርካሪዎች መውደማቸውንም ሚኒስትሩ ተናግረዋል። ሙርኮሜም አክለውም በተቃውሞው በትክክል የደረሰውን ጉዳትና የጥቃቱን ሁኔታ ለማወቅ ምርመራ እየተካሄደ ነው ባይ ናቸው። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል እና በተቃውሞ የተገደሉ ሰዎች ቁጥር 16 መሆናቸውን የገለጸ ሲሆን ሁሉም የተገደሉት በጥይት ተመተው ነው ብሏል። ተቃውሞ የተካሄደው ባለፈው ዓመት የተካሄደውን ጸረ መንግስት ተቃውሞ አንደኛ ዓመት ለማሰብ ነበረ። ለዚህም ረቡዕ ዕለት በሺዎች የሚቆጠሩ ሰዎች በፕሬዚዳንት ዊልያም ሩቶ መንግስት ላይ ያላቸውን ቁጣ ለመግለጽና የፖሊስ ጭካኔ እንዲያከትም ለመጠየቅ አደባባይ ወጥተው ነበር። በርካታ ተቃዋሚዎቹም ርቶ ስልጣን ሊለቅ ይገባል ሲሉ ድምፃቸውን ያሰሙ ሲሆን የሰላማዊ ተቃውሞ ምልክት የሆነም የዛፍ ዝንጣፊ በመያዝ በአገዛዙ ላይ ያላቸውን ተቃውሞ አሳይተዋል። መንግስት ተቃውሞውን በቴሌቪዥንና በሬዲዮ በቀጥታ እንዳይሰራጭ አግዶ የነበረ ሲሆን የናይሮቢ ከፍተኛ ፍርድ ቤት ውሳኔውን በመቀልበስ እገዳው ተነስቷል። የመብት ተቆርቋሪ ቡድኖችን ፖሊስና መንግስት የወሰዱት እርምጃ እያወገዙ ይገኛሉ። የኬንያ የህግ ማህበረሰብ የጸጥታ ኃይሎች ያሳዩት አላስፈላጊ እብሪትና ጭካኔ ነበር ሲልም ይህ ወደ አላስፈላጊ ህይወት መጥፋት መርቷል ብሏል። የሰብአዊነት ተሟጋች ቡድኑ ረቡዕ ዕለት ሶስት የፖሊስ መኮንኖች መጎዳታቸውን ገልጿል ሲል ቢቢሲ ዘግቧል። የተወዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። ሰናይ ጊዜ ያለው።